አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ወድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? አልሐምዱሊላ እኔ ሰላም ነኝ። እንግዲህ ረስታችሁኛል። ያው ብዙ ጊዜ ሆኖኛል፣ አጫጭር ቪዲዮዎች አንዳንድ ጊዜ ብለቅም፣ ግን ከጠፋ ቆይቻለሁኝ ያው ሀገር እንዲገባ ታውቃላችሁ ብዙዎቻችሁ እና ለዛ ነው የጠፋሁት እና እንዴት ናችሁ? ሁላችሁም ደግሞ በሰላም ሰላም ለሀገራችሁ፣ ምኞታችሁ፣ ሀሳባችሁ ተሳክቶ ለሀገራችሁ ያብቃችሁ እላለሁኝ። እና ዛሬ በአዲስ ስራ መጥቻለሁኝ። እንግዲህ ሰው ሀገሩ ተገባ በኋላ ያርፋል የተወሰኑ ጊዜዎች፣ ከዛ በኋላ ደግሞ እንግዲህ ሳይሰራ አይኖርምና ወደ ስራ ይገባል። እና አሁን ስራ ጀምሬ ያለሁኝ ሱቄንም መርቁልኝ እና አንዳንድ ልጆችም የዋጋውን ዝርዝር ንገር ያላችሁም ያላችሁ፣ አሁን እንግዲህ ሱቁ ያው የሸቀጣሸቀጥ ሱቅ ነው። ሁሉን ነገር በተወሰነ መልኩ ሁሉም ነገር ይገኛል እዚህ ጋር። እና ቀለል ቀለል አድርጌ አንዳንድ ነገሮችን ዋጋውን ነግራችኋለሁ። ለቤተሰብ ማዘዝ ለምትፈልጉ የትንም ቦታ ቢሆን አደርስላችኋለሁ እልክላችኋለሁኝ ዋጋውን እነግራችኋለሁኝ ያው እኔ ያለሁት ደሴ ነው ሱቅም ደሴ ነው መሀል ከተማ ላይ ነው ግን እዚህ ቦታ ነው ብያላችሁም ልዩ ቦታውን አልነግራችሁም ግን ደሴ ውስጥ ነው እና ይህንን ይመስላል ሱቁ አንዳንድ ነገሮች አብዛኛውን መጋዘን ናቸው አልደረደልኩትም ጨርሼ። ሁሉም ነገር አለ። ጀይተርም ብትሉ አለ፣ በአይነት ባልትናም አለ። ሁሉም ነገር አለ። ከቸብም አለ። የለም እንዲያትሉ ምንም የሌለ የለም፣ እኛ ሀገር ማለት ነው። እና ዋጋውን ይሄ ሩዝ በስመቲ ነው እንግዲህ ደረጃ አንድ የሚባለው በኛ አገር ሩዝ በስመቲ ነው። ይህም ደግሞ ኪሎ 3መቶ 320 ብር ነው ማለት ነው። ሱካር ስኳር 150 ብር ነው ኪሎ። መኮረኒ 130 ብር ነው። ሁሉም አይነት ይሄ ደግሞ ሌላ የሩዝ አይነት ነው። 200 ተማም ይባላል ሩዙ 220 ነው። 5 ኪሎ ደግሞ 980 ይሄ ያተርክክ ነው። የውጭ ነው። ይሄ የሀገር ውስጥ ነው። 200 200 ስንት ነበር ዋጋ? 230 ነው የሀገር ውስጥ አተርክክ። ይሄም የሀገር ውስጥ ሩዝ ነው 130 ብር ነው። ምስር ድፍን ምስር 280 ነው። ክክ ደግሞ የውጭ ነው። ምስር ክክ ሁለት መቶ ሰላሳ ነው ማለት ነው። ዘይት የተለያዩ ዘይቶች አሉ የተለያዩ አይነት ይሄ ማርያ ነው 1500 ገብቷል ማለት ነው። አሁን ተወደዷል ስለ ተወደዴ 1500 ነው። የዱቄት ዘር ደግሞ እዚህ አለ 25 ኪሎ 2500 ነው። ነጭ ዱቄት 5 ኪሎ 500 ብር፣ 10 ኪሎ 1000 ብር ማለት ነው። አንድ ኩንታል ደግሞ ደሞ 5000 ብር ማለት ነው። ይሄ ደግሞ ላርጎ ነው። ፕራይት ላርጎ እንግዲህ አንደኛ ደረጃ ነው እኛ ሀገር ውስጥ ይሄ 580 ነው 5 ሊትሩ። አንድ ሊትር 130 ብር፣ 2 ሊትር 2 ሊትር 250 ብር ነው ማለት ነው። ሌላው የሳሙና ዝርዝር አለ። በፈለጋችሁት ግማሽ ኪሎም፣ ሩብም፣ አንድ ኪሎም አለ ማለት ነው። ይሄ የልብስ ሳሙና ነው። የሻወር ሳሙናም ላክስና ላይፍ ቦይ አለ። ሁሉም ነገር አለ ማለት ነው። የምትፈልጉትን ማዘዝ ትችላላችሁ። ሽሮም፣ እቤት የተዘጋጀ ሽሮ አለ። ምንድል መብሎል የፈለጋችሁ አለላችሁ። ይሄ ደግሞ ሶስ ይባላል። አዲስ የመጣ ምግብ ነው። ይሄም አምሳ ብር ነው ማለት ነው አንዱ። ይሄም ካሜራ ነው። ሽሮና በርበሬ ደግሞ አለ ስጋ ይኸው ሽሮ እና በርበሬ ሽሮ 220 ነው ኪሎ። በርበሬ ደግሞ አምስት መቶ ብር ነው ማለት ነው አንድ ኪሎ አንድ ኪሎ አምስት መቶ ብር። በሶም አለ ምጥንም አለ የአጥሚት ዱቄት ሁሉም ነገር አለ። ሽንኩርትም አለ መፈለጋችሁን ነገር አለ። እንግዲህ ማዘዝ የምትፈልጉ ማዘዝ ትችላላችሁ። ይሄ ደግሞ ቺፕስ ነው። ሻይ ቅጠልም በምትፈልጉት አለ። አንበሳ ውሽውሽ ሹሽ ሰልሳም አለ። የለውዝ ቅቤ አለ። ውሃ ብቻ ሁሉም ነገር አለ። ጨውም አለ። ይሄ ደግሞ ሩዝ ነው። ይሄ ምርጥ ሩዝ ነው። ሁለተኛ ደረጃ ነው በዚህ ሀገር ማለት ነው። በበስመት እና ዘይት ደግሞ በምትፈልጉት ያክል አለ። መጋዘን ሆኖ ነው እንጂ ብዙ አለ። ድቁት እና ዘይት መጋዘን ነው። ስለዚህ ይሄንን ይመስላል። ይሄን ሱቅ ለመክፈት ስንት ብር ያስፈልጋል ለምትሉ ደግሞ የምትጠይቁ ካላችሁ የቤቱን ክራይስ ምን ያክል ነው ማወቅ ለምትፈልጉ በኮሜንት አሳውቁኝ እነግራችኋለሁ ማለት ነው። ስንት እንዴፈጀ እና የቤቱ ኪራይ ደግሞ ስንት እንደሆነ ማለት ነው። ገና ብዙ ያልተሟሉ ነገሮች አሉ ብዙ ብዙ ያልተሟሉ እቃዎች አሉ፣ ገና ያልሞላሃቸው። ገና አዲስ ነው የጀመርኩት 15 ቀንም አልሆነኝ። እያደር ይሟላል በሚለው ነው እንጂ ሁሉም ነገር አልተሟላም ማለት ነው። ብዙ እቃ ይቀራል። ሻላህዶ አድርጉልኝ። እንግዲህ ትንሽ ከበድ ይላል፣ እናንተ ደግሞ አበረታቱኝ። ዩቱቢንም አሳድጉልኝ፣ ሻላ አድርጉልኝ፣ ሰብስክራይብ አርጉ፣ ተከታተሉኝ ማለት ነው።